ይህን ቃል የተናገረው እግዚአብሔር ነው። እግዚአብሔር አምላክ ለሙሴ የተገለጠውና ሶስት የሚገርም ቃል ነው የተናገረው። አንደኛ ለዚህ ሕዝብ በግብጻዊያን ፊት ሞገስን እሰጠዋለሁ አለ። ሁለተኛ ሴቶች በሄዱ ጊዜ ከጎረቤት ልብስ ይቀበል፣ የወርቅን ዕቃ ይያዝ፣ የብርን ዕቃ ይያዝ እኔም ግብጻዊያንን እንድትበዘብዙ ብዝባዘን አደርጋቸዋለሁ፣ ይላል። እን ቀለም ስሙ። ውድ የአባቴ ብሩካን፣ ብዙ አመታችሁን ተበዝብዛችሁ፣ ተይዛችሁ፣ ተገዝታችሁ፣ ዋጋ ከፍላችሁ የነበራችሁ ሰዎች አንድ መልእክት አለን። እግዚአብሔር አምላክ አንደኛ ከጠላቶቻችሁ እንድትበልጧችሁ እንድትገዙችሁ ሞገስን ይሰጣቸዋል። ሁለተኛ የወርቅን እቃ የብርን እቃ በኢየሱስም፣ በዚህ አመት ካለህበት አገር ሆነ ከምትኖርበት አገር ሆነ በዝ ብዜት ትወጣለን። ሶስተኛ እግዚአብሔር አምላክ እንደተናገረው ተናገረው እንደ ቃሉ ጠላቶች የወሰዱህን የዘረፉህን ካንተ ከዘሪ ከቤተሰቦች የወሰዱህን በዚህ አመት በጌታ በኢየሱስም እግዚአብሔር አምላክ ብዝበዛ ይመልሳል። መጽሐፍ ቅዱሳችን ትንቢተ ኢሳያስ ላይ በተደጋጋሚ ምዕራፍ ሰባት ላይ ምርኮ በዝበዘ ምርኮ ፈጠነ ብዝበዛው ቸኮሌልና ገናል ብላቴ ነው ይላል። ገና ብላቴ ነው በተወለደ ጊዜ እናቱን እማ ሳይል አባቱን አባ ሳይል የደመስቆን ሀብት የሰማርያንም ምርኮ ይበዘብዛልላል በጌታ በኢየሱስ ክርስቶስ ምድር ላይ በጨለመው ዓለም ላይ የነበረውን በዚህ ዓመት ይህን ቃል የምሰሙ ኤርትራውያን ኢትዮጵያውያን እግዚአብሔር መበዝበዝን ያደርጋቸዋል። ይሄ ዓመት የተወሰደው የሄደው ከእጃችሁ የወጣው ያቆሙ ረዮች የሄዱባችሁ በረከቶች

ያንቺ የሆነውን ብቻ ሳይሆን ያንቺ ያልሆነውንም ጭምር በክርስቶስ ኢየሱስ መበዝበዝ ትጀምራለ። አንድ ሰው ይህን ቃል እበዘብዛለሁ እያለ ሶስት ጊዜ ኮመንት ያድርግ። በዚህ ሶስት ቀን ውስጥ አንዳንዶቻችሁ ናሶቹ ተሰባብሮ፣ አንዳንዶቻችሁ ግንቡ ፈርሶ፣ አንዳንዶቻችሁ የተዘገባችሁ ዓለት ተሰነጣጥቆ ይሄ ሦስት ቀን የምስራች ቀን ይሆንላቸዋል እንጂ ሰስነብ ጸልይ ጻልያለሁ። ይህን ቃል ለምትሰሙ ውድ የአባቴ ብሩካን በጌታ በኢየሱስ ስም በዚህ አመት ላይ እግዚአብሔር አምላክ በሚያዩና በሚሰሙ ሰዎች ፊት ሞገስን ይሰጣቸዋል። እግዚአብሔር አምላክ ስሙኝ፣ ብዙ ሰዎች በሚያዩዋቸው ሰዎች የምትናቁ እየሰራችሁ እየለፋችሁ ዋጋ እየከፈላችሁ እየተንቀሳቀሳችሁ ሚዛናችሁ ኪሎ ያጣ ሚዛናችሁ ያልደፋ እግዚአብሔር ለሴት ልጆችና ለወንድ ልጆች እንደዚህ፣ ለእኛ በጠላቶች ፊት እግዚአብሔር ሞገስን ይሰጣል። እግዚአብሔር በይዘ ወይ ለተፈጥሮ ውበትን የሚሰጠው እግዚአብሔር ነው። ለተፈጥሮ ጣብን የሚሰጠው እግዚአብሔር ነው። ጣብን ሰማይ አብንንጣን እንዲያንጠላጥል የሚያደርገው እግዚአብሔር ነው። እግዚአብሔር አምላክ በምትኖርበት አገርና አለም ላይ ውበትን ካልሰጣ ተቀብጤ ውበት አይመጣም። ለብሴ ሞገስ አይመጣም። የተነብ ባለው ሞገስሽ ተመለሰ ውበት ተመለሰ እንጂ ሰስነም ጸልያለሁ። ኤንፔጅ ኤን ቲቪ ቻይናል የምትከታተሉ ዲቫይን ፓወር ቲቪ ቻይናል ሰብስክራይብ ሼር ያደረጋችሁ ቤተሰቡኑ እኔ ወንድማችሁ አፖስትል ተመስገን እባላለሁ። ከመለኮት ድምጽ ክብር ዓለም አቀፍ ቤተክርስቲያን ከአዲስ አበባ አጥቢያ ዘውትር ፕሮግራማችን በአዲስ አበባ ከተማ ላይ አርብ ሙሉቀን ሮብ ከሳት፣ እሁድ ሙሉቀን አድራሻችን ሀና ጋርሜንት ወይም ሀና ቀለበት ከአማራ ባንክ በስተጀርባ ወይም ወደ ጋርመንት ታክሲ መያዣው ጋር እንገኛለን። ለበለጠ መረጃ ከታች ባለው ስልክ ትደውላላችሁ። ሻሎም ዘመናችሁ ይባረክ። ተባረኩ።